የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስደምጣቸዋለን። የ2005 የኮንዶሚኒየም ተመዝጋቢዎች የሚያዘጓጇቸው ሰነዶች ይፋ ተደረጉም፣ ዝግጁ ሆነው ይጠባበቁም ተብሏል። አቶ ጌታቸው ረዳ ጉድ አወጡ። በአማራ ክልል የታቀደም ሆነ የተጀመረ የሰላም ድርድር የለም ተባለም። በኢትዮጵያ የተሸሸጉ የዱባይ ወንጀለኞች እየተለቀሙ ነው ተባለም።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 የአማራ ክልል ሰላም ካውንስል በአማራ ክልል ባሉ ታጣቂ ኃይሎችና በፌዴራል መንግስት መካከል በአውሮፓ የሰላም ድርድር ለማድረግ መታሰቡን የሚገልጹ ሐሳቦችን እንደማያውቃቸው አስታውቋል። የካውንሰሉ ሰብሳቢ አቶ ያየራድ በለጠ ካውንስሉ ሁለቱም ወገን ወደ ሰላም ስምምነት እንዲመጡ ጥረት እያደረገ እንደሚገኝ የገለጹ ሲሆን ይሁን እንጂ በአሁኑ ሰዓት ምንም አይነት የተጀመረ ድርድር የለም ብለዋል። ድርድር ለማድረግ የራሱ የሆነ የሚያስፈልጉ ሂደቶች መኖራቸውን ያነሱም ሲሆን የዓለም አቀፍ ማህበረሰብ ጫና እንዲያሳድር ጥሪ ከማድረግ በዘለለ ግን ስምምነት የተጀመረበት አካሄድ የለም ሲሉ ተናግረዋል። ካውንስሉ መንግስትም ሆነ ታጣቂ ኃይሉ በራሳቸው በፈለጉት ቦታና አደራዳሪ እንዲደራደሩ ግፊት ሲደረግ መቆየቱን የሚገልጹት ዋና ሰብሳቢው በዋናነት ግን ውይይትና ድርድር ከተካሄደ በአፍሪካ ሕብረት አሸማጋይነት የሚደረግ ስምምነት የተሻለ እንደሚሆን ጥቆማ ሰጥተዋል። በትኩረት መታየት ያለበት ጉዳይ ግን ሁለቱም ወገን ውጊያ በማቆም የመደራደር ፍላጎት አላቸው ወይ የሚለው ጉዳይ ጥያቄ የሚያስነሳ መሆኑም ገልጸዋል። ሁለቱም አካላት የድርድር ፍላጎት አላቸው ወይ የሚለው ዋና ጉዳይ መሆኑን የሚገልጹት አቶ ያየህ ራድ በለጠም መንግስት ከዚህ ቀደም የካውንስሉን ጥሪ መቀበሉን ተናግረዋል። ካውንስሉ ታጣቂዎችም ወደ ድርድር እንዲመጡ ጥሪ ሲያቀርቡ የቆየ ሲሆን አሁንም ታጣቂዎች ጥሪውን ተቀብለው ወደ ድርድር እንዲመጡም የሚያደርገውን ጥሪ እንደሚቀጥልበት ጠቁመዋል። አቶ ያየህ ራድ ሁለቱም ተዋጊ ኃይሎች ወደ ድርድር እንዲመጡ ማድረግ ከባድ ስራ መሆኑ ሊታወቅ ይገባል ብለዋል። የፌዴራል መንግስት ተደጋጋሚ የሰላም ጥሪዎች ከማድረግ በዘለለ ወደ ድርድር የሚመጣበት ሁኔታ ማመቻቸት ላይ ስራዎችን በደንብ ሊሰራ ይገባል ሲሉም አሳስበዋል። የአንድ አካል ፍላጎት ብቻ ችግሩን የሚፈታበት ሁኔታ ባለመኖሩ በሁለቱም በኩል የመተማመን ሁኔታ መፍጠር እንዳለበት የካውንስሉ ሀሳብ መሆኑን ገልጸዋል። ሆኖም ካውንስሉ አፋጣኝ የተኩስ አቁም መደረግ አለበት ብሎ እንደሚያምንም ጨምረው ተናግረዋል። አሁን ላይ ግን በተጨባጭ ይህ ነው የሚባል የድርድር ሁኔታዎች አለመኖራቸው ሊታወቅ የሚገባው ጉዳይ መሆኑን የካውንስሉ ሰብሳቢ ገልጸዋል። በኢትዮጵያ የተሸሸጉ የዱባይ ወንጀለኞች እየተለቀሙ ነው ተባለም። የኢትዮጵያ ፌዴራል ፖሊስ በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑን አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤምሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌትናል ኮሎኔል አብደላ መሐመድ ከተመራው የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽነሩ በውይይቱ ወቅት በዱባይ ወንጀል ሰርተውም በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወኑ መሆኑን ተናግረዋል። ነገር ግን ምን ያህል ተጠርጣሪዎች በቁጥጥር ስር እንደዋሉ እንዲሁም በምን አይነት የወንጀል ድርጊት እንደተሳተፉ በግልጽ የተባለ ነገር የለም። በውይይቱም በቀጣይ በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋም እና የልምድ ልውጥ በማድረግ እንደሚሰሩ መነጋገራቸውን ከፌዴራል ፖሊስ የተገኘው መረጃ ያመላክታል። ሌተናል ጄኔራል አብደላ መሐመድ በበኩላቸው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ኃላፊዎችን ለመቀበል ዝግጁነታቸውን ገልጸዋል። አቶ ጌታቸው ረዳ ጉዳ ወጡም ከትግራይ ክልል ለስራ በሚል ምክንያት ከወጡ 20 ቀናት ያስቆጠሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከሰሞኑን ለሕክምና አንዴ ወደ ዱባይ ሌላ ጊዜ ደግሞ ወደ ባንኮክ ተጉዘዋል እየተባለ ሲነገርባቸው ነበር። አቶ ጌታቸው ባሳለፍነው እሁድ በሰዓታት ልዩነት ሁለት መልእክቶችን አጋርጠዋል። አንዱ ለሕዝበ ሙስሊሙ የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት ሲሆን፣ ሌላኛው ለተቀናቃኞቻቸው ድሉ የህዝብ ነው የሚል ጠንካራ ትችት አዘል መልእክት ነው። ላለፉት ሀያ ቀናት በትግራይ እየታየ ያለው ፖለቲካዊ ቀውስ ስልጣን ወይ ሞት የሚል ቡድን ላለፉት ሁለት ዓመታት ሲዶለተው ሴራ መጨረሻ ምዕራፍ ማሳያ ነው ብለዋል። ይህ ደግሞ አንዳንድ የተሻለ ስምና ዝና ያላቸውን ግለሰቦችም ለስህተት የዳረገ ፍጻሜ ነው በማለት ተግባሩን አጣጥለውታል። ፕሬዝዳንቱ ኋላቀር ቡድን ሲሉ የገለጹት አካል የጊዜያዊ መንግስቱን ውቅር በመጣስ ማዕተብ ከተቆጣጠረ በኋላም በመጀመሪያ እርምጃው በትላልቅ ከተሞች ለደጋፊዎቹ በስፋት መሬት አከፋፍሏል፣ ገቢ የሚያስገኙለትን የሽያጭ ስራዎች ፈጽሟል ብለዋል። መሬት ከመሸጥና ከማከፋፈል አልፎ ተፈናቃዮችን ወደ ቀያቸው መመለስና ግዛታዊ አንድነት ማረጋገጥ ከመፈክር በዘለለ ጣጣው አይደለም ሲሉ ገልጸዋል። ኋላቀር ቡድን ሲሉ የገለጹት አካል ሁለተኛ ትኩረቱ ወደ ፌዴራል እየተመላለሰ የፕሬዝዳንት ስልጣን እንዲሰጠው መለመን ሆኗል ሲሉ አብራርተዋል። ቡድኑና አሽከሮቹ በህልምና በቀልባቸው የማይለቋቸው ሁለት አጀንዳዎች መሬትና ስልጣን ናቸው ሲሉም ገልጸዋል። ቡድኑ የሚያስተባብራቸው አካላት የተፈናቃዩ ተስፋና የወጣቱን እህል በመቀማት ወደ ሁለተኛ ዙር ትርምስ ሊከቱን ታችና ላይ በማለት ስለሚገኙ ህዝቡ ሀይሊላቸው ይገባል ሲሉም አክለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በማህበራዊ ትስስር ገጻቸው ያጋሩትን ጠንከር ያለ ጽሑፍ ድል የህዝባችን ነው ሲሉ ቋሽተውታል። የ2005 የኮንዶሚኒየም ተመዝጋቢዎች የሚያዘጋጇቸው ሰነዶች ይፋ ተደረጉ። ዝግጁ ሆነው ይጠባበቁም ተብሏል። ለአመታት የኮንዶሚኒየም ቤት ጥያቄያቸው ምላሽ ለማግኘት የተሰባሰቡት የ2005 የኮንዶሚኒየም ተመዝጋቢዎች በአሳለፍነው ሳምንት ውይይት ማድረጋቸው ይታወሳል። ከ300 በላይ ተመዝጋቢዎች በተሳተፉበት የኦንላይን ውይይት ስምምነት ከተደረሰባቸው ጉዳዮች መካከል ፊርማ ማሰባሰብ አንዱ ነው። ተመዝጋቢዎችም ፊርማ የሚሰበስቡበትን ሁኔታ በማስመልከት ተደጋጋሚ ጥያቄዎችን ሲያነሱ ቆይተዋል። ትላንት አመሻሽ የተመዝጋቢዎችን ጥያቄ የሚመልስ ማስታወቂያ ከተመረጠው ኮሚቴ መውጣቱን አቦል ዜና ተመልክቷል። ኮሚቴው ስለ ፊርማ ማሰባሰቡ ባወጣው ማስታወቂያም ተመዝጋቢዎች ላይ ያሟሉ የሚገባቸውን ሰነዶች ይፋ አድርጓል። አዘጋጅተው እንዲጠባበቁም ጥሪ አቅርበዋል። ኮሚቴው ባሰራጨው ማስታወቂያም በ1777 17 በነበረን ውይይት እንደ እንደተስማማ ነው። የኮሚቴው አባላት ወደ ተለያዩ ቢሮዎች ጉዳያችንን ለመነጋገር ሲሄዱ የቅሬታ አቅራቢዎች ፊርማ አስፈላጊ መሆኑን መነጋገራችን ይታወሳል። በመሆኑም አባላት ለፊርማ ስትመጡ ከዚህ በታች የተጠቀሱትን መረጃዎች አሟልታችሁ እንድትመጡ እንጠይቃለን። ለፊርማ መሟላት ያለባቸው ነገሮች አንደኛ የባንክ አካውንት ቁጥር ፎቶ ያለበት ክፍል እና የመጨረሻ ክፍል ያለበት ክፍል ዋናውን ኮፒ የማይመለስ ሁለተኛ የመዝገባ ቁጥር ቢጫ ካርድ ኮፒ የማይመለስ ለ20/80 ተመዝጋቢዎች ብቻ ሶስተኛ የቀበሌ መታወቂያ ኮፒ እና ቴሌግራም የምትጠቀሙበትን ስልክ ቁጥር የፊርማ ማሰባሰቢያ ፎርሙ ላይ መሙላት ይኖርባቸዋል ብለዋል ፎርሙ ላይ መረጃዎችን ስትሞሉ ሙሉ ስም ከናያት አድራሻችሁን፣ ክፍለ ከተማ፣ ቀበሌ፣ የቤት ቁጥር፣ ቴሌግራም የምትጠቀሙበትን ስልክ ቁጥር፣ የምዝገባ ቁጥር ማለትም ቢጫ ወረቀት ላይ ያለውንና የቁጠባ አካውንት ቁጥር መጻፍ እንደሚኖርባችሁም አሳስበዋል። በተወካይ የምታስፈርመው አባላት ከላይ ከተገለጸው በተጨማሪ የተወካይ መታወቂያ ዋናና ፎቶኮፒ የመያዝ ግዴታ እንዳለባችሁም በኮሚቴው ማስታወቂያ ተገልጿል። ተመዝጋቢዎች ከላይ ያሉትን ሰነዶች አዘጋጅተው እንዲጠብቁና ፊርማው የሚሰበሰብበት ቀንና ቦታ ሲገለጽ በፍጥነት እንዲፈርሙም ጥሪ ቀርቧል። በዚሁ አጋጣሚ የአቦል ዜና የቴሌግራም ቻናልን በመቀላቀል አዳዲስ መረጃዎችና የኮንዶሚኒየም ተመዝጋቢዎችን የመወያያ አድራሻ ማግኘት እንደምትችሉ እንገልጻለን። ትራምፕ ኢራንን በቦምብ ድምጥ ማጧን እናጠፋለን አሉ። በጉዳዩ ዙሪያ ስምምነት ላይ ካልደረሱ የቦምብ ጥቃት እፈጽማለሁ፣ ጥቃቱም ከዚሁ በፊት አይቶት የማያውቁት ይሆናል ብለዋል። የአሜሪካው ፕሬዝዳንት ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር መርሃ ግብሯ ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ብለዋል። ይህም በጥር ወር ስልጣን ከያዙ በኋላ ስለሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡበት ነው ተብሏል። ባለፈው እሁድ የኢራኑ ፕሬዝዳንት ማሱድ ፔዘሽኪያን ቴራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገውን ቀጥተኛ ድርድር ውርቅ እንዳደረገች በመግለጽ ኢራን ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ ካሊ ካሜር መላኳን አስታውቋል። ይሁን እንጂ በተዘዋዋሪ ድርድር የማካሄድ ዕድልን ግን ክፍት አድርገዋል። ትራምፕ ኢራን በቀጥታ ንግግሮች ላይ እንደተሳተፍ ለወራት በይፋ ግፊት ሲያደርጉ የነበረ ሲሆን ከዚህ ቀደም ቴራን የውሳኔ ሀሳቡን ውድ ካደረገች በጣም መጥፎ ምላሽ እንደሚከተላት ፍንጭ ሰጥተው ነበር። በመጀመሪያ የስልጣን ዘመናቸው የዓለም ሀያላን እና ኢራን የጋራ አጠቃላይ ድርጊት መርሃ ግብር በመባል ከሚታወቀው የኒውክሌር ስምምነት ራሳቸውን በማግለል በቴራን ላይ ከፍተኛ ማዕቀብ መጣላቸው ይታወሳል ሲል አናዶሉ ዘግቧል።